እያልኩሽ ነው። እውነታውን ንገሪኝ እያልኩሽ ነው። ነግረሻታል ወይስ አልነገርሻትም? ካሌብ አልነገርኳትም። ንገሪኝ እያልኩሽ ነው። ወንድሞ ስለመጣ በጣም ደስ ስላታ ታቅፈዋለች። ያወራሉ የልቤ የልባቸውን ያወራሉ። ለምን እንደመጣ ስጠይቀው እናቴ እንገዳ ልበቅ አባቴ እንገዳ ልበቅ ነው የመጣው። ያቺ ስትዩ ፈልጌ ጠቀላታለን በዋናነት ግን ጭብጫሽ እንዳትሆኝ እያለች የዛች ሰት የመሞቻ ቀን እንደደረሰ ይነግራታል። አይ እንደዛ አታድርግ፣ አሁን የራስክ ኑሮ ኑር፣ በቀል ይሰራላል ትለዋለች። ነገር ግን እሱ ሸለትም። በተጨማሪም ከቤት ውስጥ ያለችው ልጅ ማናት? እንዲዜ ትቆጠት? ለምትሰበስብ ያለሽ አንችን ኳት መጥንሽ ማንች በጣም ትልቅ ሰሆነሽ የታምር ያለሽ እሷ ደግሞ የደከረተች ነች ብሎሉ የተናጣጥሉ ይነግራታል። አይ ስለማታውቃት ምትለዋለች። ማስከተልን ሉሊት ለአልማዝ ካሊ እንደመጣት ትነግራታለች። እንደ ማይ ከካሊው ጋር የሚያገናኛቸው ምንድን ነገር አለ? ለምንድን ነው ካሊ መጥቶ ደፍቶ የሄደው ትላታለች። ለአልማዝ ማን በደነፈ ቁጥር እንዴት ነው የሚያቂ የምታደርግ እንትላታለች። አታምናላትም። በዚህ ጭቅጭቅ ውስጥ ነው አልፋል። በመጨረሻም የልዑል ቀን የተቆረጠ ይመስላል። ልዑል ወደ ትምህርት የት እንደሚሄድና አናውቅም ውጭ ሀገር ለትምህርት ሊወጣ እንደሆነ ተሰናብቶላቸው ይሄዳል። ቸሪ ይመልስ። አልማዝ በጣም በካሌብ በሰማችሁ ነገር ተደናግታ ለጓደኛ ትደውላታለች። ሴትዮዋ ተያዘች ወይ ትላታለች። አይ ማውቀው ነገር የለም። አለች ለደህንነቷ ስትል አልማሽ ቁጧን ትይዛለች። ሉሊት እና ኤልሳ በተፈጠረው ነገር እያወሩ ነበረ ጀስት ጓደኝነት ወሬ ነው እንጂ ሌላ የፍቅር ቅንነት እንደሌላቸው ተነግራታለች ሉሊት ግን የፍቅር እንጂ ይህ ነገር የጸባ አይመስልም ቅርባችሁ መሳረኝም ትላታለች አሁን ማሰብ እንዳይገባሽ ነው የሚያስፈልገን አይነል የልዑል ጉዳይ ነው። እሱም በሰላም ፈጠርናል ሀሳብ እንዳይገባሽ ጥራት አለች። አልማዝና ይገናኛሉ። በመጨረሻ የማይቀረው ነገር ካሌብ እና አልማዝ ተገናኙ። ካሌብ አልማዝ እንገላሉ አንቺ እንገላለ ስትል ጥይት ባዶ ላይ ትደገፍበታለች እዚህ ላይ ተጠናቀቀ።